ዓለም አቀፍ እውቅናና ተቀባይነት ያለው ተአማኒ ቀዳሚና ተመራጭ ብሔራዊ ተቋም የመሆን ራዕይ ሰንቆ ይሰራል የኢትዮጵያ ተስማሚነትና ምዘና ድርጅት። ለዚህም ድርጅቱ ለአምራቾች፣ ለአገልግሎት ሰጪዎች፣ ለላኪዎች፣ ለአስመጪዎችና ለተቆጣጣሪ አካላት ከስልጠናና የኢንስፔክሽን አገልግሎት በተጨማሪ የሰርቲፊኬሽን ስራን ይሰራል። የሰርቲፊኬሽን ስራው በዓለም አቀፍ የምዘና ድርጅት ወይም አይሶ መስፈርት የሚሰጥ ነው። ለመሆኑ አይሶ ምንድን ነው? ኢንተርናሽናል ኦርጋናይዜሽን ፎር ስታንዳርዳይዜሽን ማለት ነው። በአማርኛ የደረጃዎች የዓለም የደረጃዎች ድርጅት የሚባል ተቋም ነው። ይህንን ስሙ እንደሚነግረን በዓለም ደረጃ ያሉ ሀገራት አባል ሀገራት ሊተገብሩትና ሊጠቀሙት የሚገባ የምርቶች አገልግሎቶች፣ የአሰራር ስርዓቶች ስታንዳርድ ያወጣል። ዓለም አቀፍ ስታንዳርድ ያወጣል። ሀገሮች ደግሞ ከዚህ ስታንዳርድ ተነስቶ የራሳቸው ስታንዳርድ ያወጣሉ። ሰው መስፈርት ናቸው። በትክክል በአለም አቀፍ አለም አቀፍን ሊከተለው የሚገባ የአሰራር ስርዓት ተከትለን ለመስራት የሚጠቅሙ ሆኑ መስፈርቶች የያዙ ሰነዶችን ያወጣል። በዛ መሰረት ደግሞ ሀገሮች ተቋማት ያመርታሉ ወይም አገልግሎት የሚሰጣሉ ማለት ነው። የሰርቲፊኬሽን ስራው አገልግሎት ሰጪዎችና የንግድ ተቋማትን ዓለም አቀፍ ተቀባይነት በማስገኘት እና ፍትሐ የንግድ ውድድርን በማስፈን ተወዳዳሪ ኢኮኖሚን ለመገንባት ሚናው የጎላ ነው። ስለሆነም አገሪቱ የያዘችውን የኢኮኖሚ እድገት በዘላቂነት ለማረጋገጥ ሁነኛ ነውም ተብሏል። ደረጃዎች ዩኒቨርስቲ ትወከላለች። ኢትዮጵያ በዓለም አቀፍ ደረጃዎች ድርጅት፣ ስለዚህ ኢትዮጵያ የምታወጣቸውን ስታንዳርዶች ከዓለም አቀፍ ጋር የተናበቡ ናቸው። እሱን አሟል ተተገኘ ማለት ዓለም አቀፍም ተቀባይነት አለ። ወደ ውጭውን ስንልቀው ከዜጎች ጤንነትና ደህንነት በተጨማሪም የተቋማት ውጤታማነትና ከዌስቴጅም ከዝርክርክነትም አሰራር ስርአታቸውን ከማዘመን ከሚያገኙት ጥቅም በተጨማሪ በዓለም አቀፍ ገበያ ተወዳዳሪና ተመራጭ የሆኑና አስፈላጊ የሚባል ሀርድ ከረንሲም ለሀገር ይዞ እንዲመጡ ወይም ደግሞ ማስገኘት ይችላሉ ማለት ነው። ለአብነትም የንፋስ ስልክ ፖሊቴክኒክን አነሳን። ይህ ትምህርትና የስልጠና ተቋም በኢትዮጵያ በሁለት ተቋማት ብቻ የሚገኘውን የትምህርት ተቋማት ስራ አመራር ስርዓት 21001 ማረጋገጫ ማግኘት የቻለ ነው። ኮሌጃችን ንፋስ ስልክ ፖሊቴክኒክ ኮሌጅ ከአዲስ አበባ ውስጥ ካሉት የቲቪቲ ተቋማት የመጀመሪያ እንደውም ደግሞ ከሀገር ከሐዋሳ ፖሊቴክኒክ ቀጥሎ አይሶ 21001 2018 ሰርቲፋይ ሆነዋል። እንግዲህ ሰርቲፋይ ሆንበት ብዙ ሂደቶችን አልፎ ነው ሰርቲፋይ ሆነው። ከሁለት ዓመት በላይ ሰርትፋይ ለማሆን ብዙ ስራዎችን ሰርተዋል። ስለዚህ አጠቃላይ የኮሌጅ ውስጥ ያሉት አሰራሮች ከስልጠና ስጣት ጋር ታይዞ፣ ከቴክኖሎጂ ጋር ታይዞ፣ የሰው አስተዳደር ጋር ታይዞ አጠቃላይ ያሉት ሲስተሞች በአይሶ ተቀባይነት ስላገኙ ከሁለት ዓመት በላይ ሰዎችን ሰርቲፋይ አድርገው ይህን ስራ ደግሞ በአግባቡ የሚማሩትን ሰዎች ሰርቲፋይ ካደረገ በኋላ ስልጣናችን ከሰጠ በኋላ ወደ ስራ ነው የገባው። በዛ መሰረት ከረጅም ጊዜ በላይ ልንል ይችላል። ከሁለት ዓመት በላይ የተሰራ ስራ ነው። ሰው አሁን በቅርቡ ሰርቲፊኬሽኑ ተቀብለናል ማለት ነው። ይሄ አይሶ ሰርቲፋይ መሆናችን ተቋሙ የተደራጀ እንዲሆን የበቃ እንዲሆን የሚረዳ ነው ማለት። ስለዚህ ተቋማቶች ደግሞ የሚበቁት ያለን የሰው ኃይል እንዲበቃ ከበቃ ነውና ስለዚህ በዚህ ሂደት ነው ኮሌጁ አሁን አይሶ ሰርቲፋይድ ሆኖ እየሰራበት ያለው ማለት ነው። ከ600 በላይ የንግድ ተቋማትና አገልግሎት ሰጪዎች የአይሶ ሰርቲፊኬሽን ማረጋገጫ ማግኘታቸው የተገለጸ ሲሆን ሁሉም ተቋማት መመዘኛውን ማሟላታቸውን በየዓመቱ ቁጥጥር ያደርጋል። ይህም ሳይሆን ሲቀር ደግሞ የእውቅና ማረጋገጫውን እንዲነጠቁ ይደረጋልም ነው የተባለው። ምርቱም ሲያልፍ የአሰራር ስርአቱም በተባለው በዓለም አቀፍ አሰራር ስርአት መሰረት እየሰራ ስለመሆኑ ሲረጋገጥ ሰርቲፋይ ይሆናል። ስለዚህ ከማንም ጋር አይወዳደርም። ያለው መስፈርት ማሟላት ነው። ያን መስፈርት ሌላ አካል ከአንተ ጋር ተወዳድሮ አሸንፎ አይደለም። ስለዚህ መስፈርትን ያሟላ አካል ሁሉ ሰርቲፋይ ሊሆን ይችላል። ሁለተኛ ዛሬ የነበረህን ኮምፒቴንሲ ወይም ብቃት ነገ ከሌለ ትነጠቃለህ። ያን ሰርቲፊኬት የጥራት ማራገጫ ሰርቲፊኬቶች ማለት ሽልማት አይደሉም። ዓለም አቀፍ ተወዳዳሪነትን ለማስፈን ተቋማት በያዛቸው ምርቶች፣ አገልግሎቶች፣ ቁሶች፣ የአሰራር ስርዓቶች እና ሙያተኞች ከተቀመጠላቸው ደረጃ የጥራት መስፈርት ወይም የቴክኒክ ደንብና ሌሎች መመዘኛዎች መሰረት ተስማሚ መሆናቸውን ማረጋገጥ ይኖርባቸዋል ተብሏል። አምራቾች፣ አገልግሎት ሰጪዎች ወደ እኛ ተቋም መጥተው አገልግሎቱ እንዲያገኙ ይህንን አገልግሎት ቢወስዱ እጅግ በጣም ተጠቃሚ ይሆናሉ። በዓለም አቀፍ ደረጃ ተመራጭ ይሆናሉ። ቅድም እንዳልኩት በአገር ውስጥም የህብረተሰቡ ጤንነትና ደህንነት እንዲጠበቅ የበኩላቸውን አስተዋጽኦ እያበረክታሉ ማለት ነው። ስለዚህ ገበያ ላይ ጥራት ያለው ምርትና አገልግሎት እንዲኖር የተስማሚነት ምዘና አካላት ዓለም አቀፍ የአሰራር ስርዓቶችን ተግባራዊ አድርጎ ብቃታቸው ዲክለር ማድረግ አለባቸው። በዚህ ደረጃ እኛ ተዘጋጅተናል። መጥተው አገልግሎት እንዲወስዱ ሸማቸው ህብረተሰብም የጥራት ማራገጫ ያገኘ ምርትና ያላገኘውን መለየት መጠየቅ፣ የጥራት ማራገጫ አግኝተዋል ወይ? እስኪ ምልክት አሳየኝ የታለ ብሎ መጠየቅ ቢጀምር ሁሉም ኮሌጆች ብቻ አይደለም ተቋማቶች፣ ስራዎቻችንን ወደ ስታንዳርድ በማምጣት ወደ ሲስተም በማምጣት በስታንዳርዱ መሰረት ስንሰራ ዓለም አቀፍ ውድድር ወይ ደግሞ ተወዳዳሪ እንድንሆን ይረዳናል ማለት ነው።